የእግዚአብሔር መልክ የእንስሳ መልክ አይደለም። የእግዚአብሔር መልክ የእሪያ መልክ አይደለም። የእግዚአብሔር መልክ የኛ መልክ ነው። የኛ መልክ የእግዚአብሔር መልክ ነው። በአርአያ እግዚአብሔር የተፈጠረ ነው። እኛ ኃጢአት ስንሰራ፣ ስናመነዝር፣ ስንሰርቅ፣ ስንዋይ፣ ስንገድል፣ ክፉ ስንሆን፣ ንስሐ መግባትን እንዲህ ስንል ስንክር፣ ያን ጊዜ መልካችን ይጠፋ። የሰው ልጅ ሲበድን፣ ከእግዚአብሔር ሲርቅ መልኩ ይጠፋ። መልከቱ እሪያ እሪያ የሚባሉ በቤተክርስቲያናችን ታውቃላችሁ፣ ራሱን ያጠፋ ሰው ፍታት አይፈታም። ታውቃላችሁ አይደል? ራሱን ያጠፋ ሰው ፍታት የለም። ለምን እንደሆነ ታውቃላችሁ? ማንኛውም ኦርቶዶክሳዊ ራሱን ባጠፋበት ቅጽበት ሃይማኖት የለውም። በዛ ሰዓት እግዚአብሔርን ክድ ሆነ ነው፣ እንደዛ ነው የሚታሰበው። አሁን ይሄ ከመሞት ጋር ምናምን ሰውየው ከደረሰባት ችግር ጋር የተገናኘ አይደለም። ምንም ይሁን ሰውየው ጉዳዩን በእግዚአብሔር ማመልከት ይገባዋል እንጂ ራሱን በሚያጠፋበት ራሱ ላይ ሞትን በሚፈርድበት ቅጽበት እግዚአብሔርን ክዷል ማለት ነው። ማንን ክዷል ማለት ነው? ማንን ክዷል? ምክንያቱም እግዚአብሔር መፍትሄ የለው ብሎ አምኗል ማለት ነው። ይሰው በቷል። በነገራችን ላይ አሁን የሚሰራው ኃጢአት አዲስ ኃጢአት አይደለም። ያን የተሰራ ነው ያን የነበረ ምንም አይነት ኃጢአት ብታነጻጽሩ ምንም አይነት